የመምጣት ዋነኛ ምክንያት እዚህ ሚዲያ ላይ የሚተላለፉትን ትምህርቶች በመስማት እኛ፣ እዚህ ሚዲያ ላይ አስተምረን እዚሁ ሚዲያ ላይ አናስጠምቅም። እዚሁ ሚዲያ ላይ አለም እናደርገው። አስተምረን የምንወስደው ለማስጠመቅ ወዴት ነው? ወደ ቅድስት ቤተክርስቲያን ነው። ሰው የሚጠመቀው በቤተክርስቲያን ውስጥ ነው። እዚህ ሚዲያ ላይ አንድ ቁጥር ጽፈን ምናምን እንትን ምናምን የምትለው ምንም አይነት ነገር የለም። ገብቷል? ምንም አይነት ነገር የለም። የምትሄደው ወዴት ነው? ወደ እውነተኛዋ ቤተክርስቲያን ፕሮቴስታንቲዝም፣ እዚህ ሚዲያ ላይ እንደምታዩት በእጅግ በጣም እየተዳከመ ያለ እንቅስቃሴ ነው። ሰው ምን ያህል ስሁት እንደሆነ የፕሮቴስታንት አካሄድ የፕሮቴስታንቱ ትምህርት ምን ያህል ስተት እንደሆነ ምን ያህል ከእውነት እንደራቀ ምን ያህል ደግሞ እውነተኛ ትምህርት እንዳልሆነ። ወይ አሰለችኝ፣ በኢየሱስ ሪኩዌስት የሚልኩ ሰዎች፣ አረ በቀፍቱ። አንዱ ዘግቼ ስል አንደኛው ይመጣል፣ አንዱ ስዘግ አንዱ ይመጣል። አንዴ አደከሙኝ እግዚአብሔርን። አንዱን ስዘጋው አንዱ። ቆይ አሁን ሌላ ፕሮግራም ላይ ነኝ ያለሁት እና ልማማር ነው የገባሁት። አሁን ልማማር ነው የገባሁት በጣም ከይቅርታ ጋር ፕሊስ፣ የገባሁት ለሌላ ነገር አይደለም እና በተቻላችሁ አቅም አሁን ሪኩዌስት ማንም ሰው እንዳይልክልኝ። ኮመንትም የዘጋሁት በዚህ ምክንያት ነው ታዉ ትንሽ ትምህርት ለመማማር ነው የመጣሁት እና ኮመንቱን የዘጋሁት ለዛ ነው። ኮመንት ስዘጋ ደግሞ ኔትወርክ ይቋረጥ አይቋረጥ ደግሞ መለየትም አልችልም እና በተቻላችሁ አቅም ፕሊስ ትንሽ ደቂቃ ጠብቁኝ እና ኮመንቱን እንዘጋና እንቀጥላለን። ጥምቀት ለድነት የሚለው ትምህርት እዚህ ሚዲያ ላይ በጣም ብዙ ጊዜ ብዙ ክርክር የተደረገበት ትምህርት ነው አይደል? ብዙ ክርክር የተደረገበት ትምህርት ነው። ብዙ ክርክር የተደረገበት ነው። በቅዱስ ቁርባን ላይ ብዙ ክርክር ተደርጓል። በሌሎችም በሌሎችም ትምህርቶች ላይ እዚህ ሚዲያ ላይ በጣም ሰፊ ክርክር አለ እና በነዛ ክርክሮች በነዛ መማማሮች መሀል ላይ እውነታውን የተመለከቱ ፕሮቴስታንቶች ወደ ክርስትና ይመጣሉ። መጽሐፍ ቅዱስ ላይ በስተት ከማናገኘው አንድ ነገር ቢኖር ጥምቀት ለድህነት አይሆንም የሚል ትምህርት መጽሐፍ ቅዱስ ላይ የለም። በተቃራኒው ፕሮቴስታንቱ በስፋት የያዘው ግን ደግሞ ኢ መጽሐፍ ቅዱሳዊ የሆነው ትምህርት ደግሞ ሰው በእምነት ብቻ ይድናል የሚል ትምህርት ነው። ሙሬተሮች መግባት አለበት ምትሉትን ሰዎች ታስገባችሁላኝ እንድገነዘብ እንደማር እንዳነብ ስላደረጋችሁ እውነትን እንድረዳ ስላደረጋችሁ ሁሉም ላይ ከላይ አለለም እና በጣም ለማመሰግነው ዛሬ ደግሞ አብራችሁኝ ስለቆማችሁ አልጠበኩም። ሁሉም ይመጣል ይህም አልጠበኩም። ግን በጣም በጣም እና እናዮባን እና የሪ ፓፓ ባሩኬን ተሙ ልደት እንዴ ሁሉም ነው የመጡት እና እግዚአብሔርን ከጎንዴ ስለነበራችሁ ብቻ ሸናቶኝ ብላችሁ ስለመጣችሁ አባቶች ስለሆናችሁ እግዚአብሔርን በጣም ነው ማመሰግነው። በጣም አወዳችኋለሁ፣ አከብራችኋለሁ። በጣም ክርስቶፈርስ እንኳን እዚህ ባለው ዋናው መምህሬ ሳይሰለች መጠይቀውን ጥያቄ ሳይሰለች የሚመለስልኝና በጣም ሁሉንም አመሰግናለሁ ባገኙበት አጋጣሚ ነው። አመሰግናለሁ ልደት እየተደለን ስለሰጠኝ። እሺ ሄሉኝ፣ እንኳን ደስ ያለሽ። እንኳን ወደ ቅድስት ቤተክርስቲያን ህብረት በሰላም ተጨመርሽ። ደስ ብሎኛል በመምጣትሽ። የሁላችንም ደስታ እኔ ኔ ደስታ ብቻ ሳይሆን ሁሉም ክርስቲያኖች ደስታ ነው። ሌሎቻችን በዚህ ዙሪያ ላይ ብዙ የምታገለግሉ ብዙ የምትሉ ብዙ የምትሳተፉ ወንድሞች እንዳላችሁ አውቃለሁ እና ያ የድካማችሁ ፍሬ ነው። ሉ መጀመሪያ ላይ ምናልባት አቀባበሉ ጥሩ ሊሆን ይችላል። ሁሉም ሰው እየመጣ ለተወሰነ ጊዜ እንዴት ነሽ የት ነሽ ልልሽ ይችላል። በምንም አይነት ሁኔታ በከፍታም በዝቅታም በደስታም በሐዘንም በችግርም በመከራም ቢሆን ፀንተሽ መኖር አለብሽ በቤተ ክርስቲያን። እንደዛም እንድትሰኝ መንፈስ ቅዱስ ይርዳሽ፣ እግዚአብሔር አምላክ ያግዝሽ ነው የምለው። ፈታኝ ነው የሚለውን ነገር ለማስሰራራት አይደለም የምናገረው። እንዴት በረቺ እንድትጸኚና አዲስ ነገር ሆኖ እንዳታገኚው እና ልብሽን እንዳያሸብረው ለማለት ነው። የጠራሽ አምላክ በፍጹም እንደማይጥልሽ ማወቅ መቻል አለብሽ። አሁን ወቅቱ የጾም ወቅት ነው፣ የሱባኤ ወቅት ነው፣ ጸሎት የሚደረግበት ወቅት ነው እና ይህንን እየተመለከትሽ ይህን እያየሽ የአባቶችን ፈለግ እየተመለከት በቤተክርስቲያን ውስጥ እየጸናሽ እየጸናሽ እየጸናሽ እያደግሽ እየበረታሽ ነው መሄድ ያለብሽ። እግዚአብሔር ያበረታሽ። ሌላም አሁን እንግዲህ ክርስትና በአንዴ እዚህ ጋር ደረስኩኝ ባል ህይወት አለ ሁሌ የሚታደግ ሁሌ ወደ ላይ የምንሄድበት በንስሐ ህይወት ራሳችንን የምናርጡበት፣ ከእግዚአብሔር ጋር ሁልጊዜ ራሳችንን የምናኖርበት፣ ራሳችንን የምንመረምርበት ህይወት ነው እና ያንን እያደረግን መዳን ለም እንደፈቀደ ጸንተን የምንኖርበት ህይወት ነው ለዚህም እግዚአብሔር ያበርታሽ። እንኳን ደህና መጣሽ በድጋሚ። በርቺ፣ ጽኚ። ለየትኛውም ንግግር፣ ለየትኛውም ነገሮች ጆሮን አትስጪ። ክርስቶስ ኢየሱስን በመመልከት ወደፊት ብቻ ተመልከች ለማለት ነው። እግዚአብሔር ያክብርልን። ሌላ ሀሳብ ከሌላችሁ፣ እኔም ራስ እውነቱን ለምናገር ደክሞኛል። ቀኑ ሙሉ እዛ ነበርን፣ ከመሸን ወደ ቤት የገባ ነውና እና ወንድማችን የውሃ ደግሞ በዚህ አጋጣሚ እንኳን ተወለድክ ማለት እንወዳለን። እንትን ይላል ሌላኛው በየተለያየ አይነት አጋጣሚ ወሬ ከዛ ወደዚህ የሚያመላለሱ ቦታዎች ላይ ባትገኙና መልስ ባትሰጡ ብዬ መልክቴን አስተላልፋለሁ። የወንድሞቻችሁን ስራ እዚህ ሚዲያ ላይ የምታዩት ነው፣ ፍሬ እያፈራ የምታዩት ነገር ሌላ ቁጭ ብሎ ሀያ አራት ሰዓት ማውራት ይችላል። መሳደብ ከሆነ አንድ ሰው ችሎቶ መሳደብ መብቱ ነው፣ አይመለከትንም። እና እኛ መርሳት የሌለብን ነገር እዚህ ቦታ ላይ ከነ ድካማችንም ሆነ ብንመጣ ከነ ቆሻሻነታችንም አምላካችን አልተጠየፈንም፣ አምላካችን አልገፋንም፣ እሱ ጠብቆናል። ስለዚህ ነፍሳችን እስክትወጣ ድረስ እና ይሄ ሚዲያ እስካለ ድረስ ማንም ማንንም ማስቆም አይችልም። እንቀጥላለን ወደፊት ብቻ። በርቱ ነው የምለው ሌላ ምልክት ካለ ክርስቶፎርስ የመጨረሻም ታስተላልፎ ካልሆነ በዚሁ ይበቃናል ማለት ነው ኧረ ልደትዬ በጣም አጭር ያው ሄሉሽ አበርቺ በውስጥም እናወራለን አይዞች ከጎንሽ ነን እንመካከራለን እንደ ወንድም እንደ እህት አለን ሁሌም እና ለዚህ ግን ነገር የደከማችሁ ሁላችሁም በቃ የድካማችሁ ፍሬ ይሄው እያፈራ ነው በነገራችን ላይ አንድ እዛ እነሱ ቤት ማስተማሪ የነበረ ልጅ ያው በቅርብ አይታችኋል። የተጠመቀ ወንድም አለ ኔትወርክ ስላልሰራለት እንጂ እሱም አንድ ቀን እናመጣዋለን። ሳልተመቻቸለት ነው። በጣም ብዙ አሉ፣ መንገድ ላይም ያሉ ማለት ነው። አንዳንዶቹ በውጭውም ስለሆነ እዛ እንደ ልብ መጠመቅ ስለማይችሉ ፖዝ ያደረጉ አሉ፣ እንደዛ እንደዛ። እና ለማንኛውም አሁን ትውልዱ እየነቃ እያመለጠ ነው። የሚመረምር ሰው ያው ኦርቶዶክሳዊ ክርስቲያን ነው የሚሆነው እንጂ እዛ ጨለማ ውስጥ አይቀመጥም በእርግጠኝነት እና እንበርታን ጠንቅር ከሰር ግን ኮሜንቶች ላይ እኔም ትንሽ ነው የሚቀረኝ፣ እኔም እንደዚህ ምናምን የሚል ኮሜንቶችን እያየን ነው። እና እውነት ከልብ እውነት ይሆናል ብለን ተስፋ እናደርጋለን። እንደዛ ከሆነ በውስጥ ጻፉልን እና በቃ የምናግዘውን ያህል እናግዛችኋለን፣ እንመራችኋለን፣ እናመላከታችኋለን። የገባን ያህል ይህ እንደዚህ ነው ያኛው እንደዛ ነው ብለን እነግራችኋለን። በዛ መንገድ ምናልባት የሚቀላችሁ ይመስለኛል። እና ከላይውን በዘለለ ደግሞ አንዳንዴ እንደዛ ማገዝም ስለምንችል ጻፉልን። እና ሄሎዬ፣ በርቺ። እሺ መጨረሻሽን ያሳምር። ከቅዱስ ጋርና ከክብር ደግሞ እንግዲህ ጀምረሽዋል እንዳትርቂ። ያው በውስጥ ደግሞ እንመካከራለን። እግዚአብሔር ስለደስ ይህ ደክሞሃል፣ እረፍት አድርግ። እግዚአብሔር ያክብርልን። ክርስቶፎረስ፣ ሁላችሁም ተባረኩ። ሄሎዬ፣ በርቺ። እግዚአብሔር ካንቺ ጋር ይሁን። ሰላም እደሩ።